ምናሴ ዛሬ ጀግና ወቶታል! ወይዘሮ ባዩሽን አንገቷን አንቆ ወዘወዛት እንዴት ለዓመታት እናቴንና እኔን ሰላምን ትደብቅ ያለሽ ብሎ። ምክንያቱም የሀናን ሙሉ መረጃ የሰረቀቻትና ሀናን እስካሁን የደበቀቻት ወይዘሪት ባዩሽ መሆኗን ምናሴ ደረሰበት። ሰላምዬ ምናሴ ለሰላምዬ ሲነግራት ወንድሜ እኔ ኮ ድሮውንም ምችን ባዩሽ የምትባል ሴትዮ በፍጹም አላምናትም ነበረ። አየህ እናቴን ታይብያት ነበረ። ወይዘሪት ሜላት ወይዘሪት ሜላት ለአመታት ጓደኛዋ እንደከዳቻትና ጓደኛዋ እንዳታለለቻት ስታውቅ በጣም በጣም ልቧ ተሰበረ። እንዴት አብረሽኝ በልተሽ አብረሽኝ ጠጥተሽ ብዙ ነገር አሳልፈን እኔ ስለ ልጄ እምባ ደም እያለቀስኩ ነግሬሽ፣ እንዴት በእኔ ላይ ይህን ሁሉ ደባ ትሰሪያለሽ? እንዴት በእኔ ላይ ይህን ሁሉ ስቃይና መከራ እንዳይ ታደርግኛለሽ? በማለት ልቧ ተሰበረ። ሀንዬ ሀንዬ እውነቱን በመውጣቱ እጅግ እጅግ ደስ ብሏታል። ምክንያቱም ወይዘሪት ሜላትን ብትሆን ለቀናታት ቀረምን ለቀናት ለወራታት በፍጹም እያናደደቻትና አንዴ ሰው አንዴ አፈር እያደረገቻት ነበረ። ሀንዬን ሰላም ሰላምዬ፣ ድሮም እህቴ እንኳን አሁን እህቴ ሁነሽ እህቴ እንኳ ባቶኚ አንቺ ደም ከሰጠሽኝ በኋላ ወደ ህይወቴ ተቀላቅልሻል፣ ሙሉ ማንነቴ አንቺ ነሽ በማለት ሀንዬን አቅፋ ጠረኗን ሁሉ ማሽተት ጀመረች። እውነትም የልጅነቴ ነሽ፣ ምንም አልተቀየርሽም እህቴ በማለት አቀፈቻት። በጣም ያሳዝናል። እርግብ እርግብ የዚህ ሁላ ሴራ ጠንሳሽ እና አክስቷ ጋር ተመሳጥራ መሆኑን ወይዘሪት ሜላት ስትሰማ እርግብ እምትባይ ልጅ ግን አምኜሽ ነበረ እንደ ልጅ የተቀብዬሽ ነበር። ብዙ ነገር አድርጌልሽ ነበር። ለካስ አንቺ ሀምሳ ሺህ ብር ብለሽ የጠየቅሽው ከሀምሳ ሺህ ብሩ ጀምረሽ ያለኝን ሙሉ ለሙሉ ንብረት ለመውሰድ ነበር አይደል? እኮ የእኔ ጀግናው ልጅ ባይነቃብሽ ኑሮ እንደው ምን አይነት ነሽ ብላ በጥፊ በእርግጫ እርግብን አሰቃየቻት። ወይዘሪት ሜላት ወይዘሪት ሜላት ከአቶ መስፍን ጋር እንግዲህ የማትስማማ ባልና ሚስት ናቸው ማለት ትችላላችሁ። ምክንያቱም መስፍን ገና ከመንጣቱ፣ ቆይ እንዴት አታስፈቅደኝ? ዝም ብለህ ዘው ብለህ እቤት የተገባለህ በማለት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 ብዙ ልብ የሚነካው ኖላዊ ድራማ እንደቀጠለ ይገኛል። እውነት ለመናገር ኖላዊ ድራማ በጣም የሚያስተምር የእውነትም ሰው መሆናችንን ሁሉ ብዙ ነገር ማስመሰል፣ የጓደኝነት፣ የሰው ልክ መልካምነትን፣ መጥፎነትን ብቻ ግን በጣም ብዙ ነገር የምንማርበት እንዲሁም ደግሞ በጣም ተወዳጅ በህዝቡ በሁሉም ዘንድ ተወዳጅ የሆነው ኖላዊን ድራማ የኔ ውድ ቻናል ቤተሰቦች ስለምትከታተሉኝ እናንተም ከልብ አመሰግናለሁ። እንግዲህ መው አቶ መስፍን ከኢሪፖርት ሲመጣ በጣም ለረጅም ጊዜ ጓግቶላት የነበረችውና ና ጭራሽ አስቧት የማታውቀው ሀና ለአስራ ስድስት አመት ያላገኛት ልጁን ለማየት በጣም ጓግቶ ነበር አዲስ አበባ ተቀይራለች እያለ ለባለሹፌሩ ሹፌሩ እያወራውሉ ነበር። ከዛም በሩና ሲያንኳኳ ሀንዬ ስትከፍትለት የኔ ልጅ እኔ በፍጹም ልጅ መሆንሽን ላምን እንኳ አልቻልኩም። እኔ የማገኝሽም አልመሰለኝም፣ ለነገሩ እያለ ሀንዬ ለማውራት እንኳ ጊዜ አልሰጣትም ነበር። ከዛም በኋላ እረ ኔ እያለች ምንም በይ አንቺ በጣም ልጄ ነሽ እና እስከ ዛሬ ድረስ በጣም ይቅርታ ስላልፈለግኩሽ ብዙ ነገር ስላላደረግኩኝ ይቅርታ አርጊልኝ ብሎ በድጋሚ ቅፍ ሲያደርጋት ሀንዬም ሰላም ተሰማት። ወይዘሪት ሜላት ግን በፍጹም ልታመን አልቻለችም። ይች ልጅ የኔ ልጅ አይደለችም፣ አጭበርባሪ ነች እንጂ እያለች ልጆቿን ጭምር ሀንዬን እንዲጠሏት እያደረገች ነበረ። ነገር ግን ሀንዬ የሶፋውን እያስተካከለች እያለ እነሱ ደግሞ ከውጭ መጡ። ቆይ እዚህ ምን ትሰሪያለሽ ብሎ ሲላት እያስተካከልኩ እኮ ነው። ጎሽ ጎሽ። አሁን በኋላ አንቺንም ደግሞ እርግብንም የማወራችሁ ነገር አለኝ አላት። ሀኒዬ መስፍን ቆይ እዚህ ምን ትሰሪያለሽ? እኔ እኮ ክችናት ግብ እንደ ብላ ስትላት ሜላት አይ እዚያ ያለውን እኮ ስራ ጨርሼ ነው። ስለዚህ ሶፋውን ላስተካከል ብዬ ነው እትይ አለች። ምን ቆይ አንቺ ሴትዮ አትሄጅም እንዴ ቤትሽ? አይ እሄዳለሁ፣ እና እኔ አዝዬ እዛ እንዳደርስሽ ፈልገሽ ነው። መስፍን ሜላት ምን ሆነሽ ነው? ኧረ በስነ ስርዓት አናግሪ። ነገርኩ እኮ። ይህቺ ልጅ ለስለስ ብላ ገብታ ንብረታችንን ለመውሰር ነው እንጂ። በፍጹም ትሰሚኛለሽ። ያሚሆን ይህ እኔ ዲኤንኤው አንቺ ስለፈለግሽ ነው እንጂ ሀና የእኔ ልጅ እንደመሰለው ነው የሚሰማኝ። በቃ እኔ ልቤንና ውስጤን አምነዋለሁ። ነገር ግን አንቺ የግድ ዲኤንኤው ይመርመር ካልሽ ችግር የለውም ዲኤንኤው ይመርመር። ከዛ ውጭ ግን የሰው ልጅ ሰው ስለሆነችና ልጅሽ ራሱ ስላዳነችልሽ ልታከብሪያትና ልትወጃት ይገባል። የሰው ልጅ በዚህ ልክ ከፍ ዝቅ ማድረግሽ ግን ትክክል አይደለሽም። ሜላት አንቺ በጣም ተቀይረሻል ብሎ ሲላት ትሰማኛለህ መስፍን፣ አንተ ራሱ በጣም ተናድጄብሃለሁ። እንዴት ብትፍሬኝ ነው ሰዓት ነግረኝ በድንገት የመጣሃው? ብላ ስትል ቆይ አንቺ ሴትዮ ምን ሆነሽ ነው? ቤት አይደለም እንዴ? እና ሰርፕራይዝ ማድረግ አንቺን አይቻልም ማለት ነው? ብሎ ሲቆጣት የራስ ጉዳይ፣ አንተ እድሜ ዘላለምህን እንዲህ ነው ብላ ተቆጥታ ሄደች። ሰላምና ምላሴ ልክ አባታቸውን ሲያዩ በጣም ደነገጡ። እናንተ ልጆች አረ ኑ ሳሙኝ፣ ደግሞ በጣም አድርጋችኋል። እንዳባዬ እንዴት መጣ፣ ለምን መጣ እያሉ ሲያጨናንቁት ቆይ እስከ ዛሬስ እሺ፣ ነገር ግን በአሁኑ ሰዓት ጭራሽ ልጅ ሀሴት መታልኝ ከእናንተ ጎን መሆን የለብኝም እንዴ? አረ ልጆቹ ምን ሆናችሁ ነው ዛሬ ከእናታችኋ ጀምሮ በጣም ተቀያይራችኋል፣ ወይንስ እኔን ረስታችሁኛል? አረ አባዬ እንደዛ አይደለም፣ በሏ ኑ ቀፉኝ ብለው አባትና ልጅ ተቃቀፉ። ምናሴ ሀንዬን ይቅርታ ጠየቃት። ክችን ድረስ መጥቶ ሀንዬ በጣም ይቅርታ አንቺ እኮ እህቴን ሲል እና ተቀበልከኝ ማለት ነው። አይ እውነት ለመናገር አይደለም አሁን አንቺ እንደማትፈርሺ አውቃለሁኝ። ነገር ግን ገና ጥንቱም አንቺ ሀሴት ከመሆንሽ በፊትም ሀንዬ ምናለ ትክክለኛ እህቴ ብትሆን እያልኩም ነበረ። እናም ደግሞ መወለድ ቋንቋ ነው እና እህቴ ነች ብሎ ሲላት፣ ግን እኮ ከውጤት በኋላ አንዳችንም መምረጥ አለብህ፣ እኔን ወይስ እርግብን ብላ ስትለው፣ እንደዚህ አይነት ጥያቄ ባትጠይቅኝ ይሻላል። ስለዚህ ይህን ነገር እናቁመው ሰላምዬ። ሰላምዬና ሀሴት በጣም ምርጥ ጓደኛ ማቾች ሁነዋል፣ እጅግ በጣም ከዛም በኋላ በጣም ደስ የሚሉ ከእህትም በላይ እህት ሀንዬ አንቺ ምንም ቢያጋጥምሽ ምንም፣ እኔ ግድ አይሰጠኝም። ምክንያቱም እህቴም ሆንሽ አልሆንሽም እኔ ይቀበልሻ አለሁ። ግን እናቴ በጣም ስለተናደደችና ስላዘነች እንዲሁም ተናደደችብሽ፣ ምንም እንዳትያት ብትናገርሽ እንኳ መጥፎ ቃላት ብትናገርሽ መቻል አለብሽ። እንዴ ሰላምዬ ግን ለምን ማለቴ ምን አደረግኩኝ? ታውቂያለሽ አንቺ በቃ የሆነ ነገር ፈልገሽ የመጣሽ ነው የሚመስላት። እናቴ በፍጹም ተቀይራለች፣ እርግብን ካገኘች በኋላ አይደለም አንቺ ላይ እኛም ላይ ተቀይራለች። ስለዚህ የግድ መታገስ አለብሽ ሀና አለቻት። እሺ እኔ ችግር የለብኝም፣ ነገር ግን እውነታውን የሚቀይረው ነገር ምንም የለም። ይህ የግድ እናቴ መቻል አለብን። አንቺ ደግሞ በጣም ታጋሽና በጣም ትሁት ልጅ ነሽ ብላ ስትላት፣ እሺ ሰላምዬ፣ ምንም ችግር የለውም ነገር ግን አንቺ ታምንኛለሽ አይደል? ምክንያቱም እኔ አባዬን ከማንም ጋር መጋራት አልፈልግም። ደግሞ አባቴን ለማሳከም ከሆነ እናትሽ እያሳከሙልኝ ነው። እኔ ምንም አይነት ነገር አልፈልግም በማለት ድንግ ጋርጋ ስትናገር፣ አምንሻለሁ ሀንዬ፣ ምንም ችግር የለውም ብላ ሰላምዬ በፈገግታ መለሰችላት። እርግብ እርግብ ሰላምዬን እኔም እምልሽ ግን እንዴት ነው ሰላ ከሀና ጋ እንደዚህ የተቀራረባችሁት? ማለቴ ምን ብታደርግልሽ ነው? ያን ያህል ደም ስለሰጠችሽ ነው? ደም እኮ ከምንም በላይ ነው። በዛ ላይ ራሷን ሰውታ ለእኔ መስጠት ራሱ እጅግ ትልቅ ነገር ነው። ቆይ ምን አስበሽ ነው ብላ ስትላት ነገር ግን ወይ እኔ ወይ እሷን እህትሽ የምንሆነው እና ደግሞ እኔ ነኝ። አርግብ በጣም እኮ እርግጠኛ ሆንሽ። ድሮ ድሮ ከዲኤንኤው በኋላ ሁሉም ነገር ያበቃል። ሲቀጥል እኔ ዲኤንኤም ተደረገም አልተደረገም ሀናይ እህቴ ናት። ከእህትነቱ የሚቀይር የለም። እና ከኔና ከሷ ማንን ትመርጫለች? ምርጫ ውስጥ እኮ አልተካተተም። ነገር ግን እንዲሁ ካልሽኝ መወለድ ቋንቋ ስለሆነ ሀናን እመርጣለሁ በማለት መለሰችላት። እርግብ በጣም ተናዳና ተቃጥላ እኔ መረጃ አለኝ አንቺ ግን ምንም ነገር የለሽም ብላ ሀንዬን ስትናገራት ሀንዬ ደግሞ እኔ ያስኩት አምላክንና እውነትን ነው። አንቺ በውሸት የገነባሽው ማንነት ነገ ላይ እኔ አፈርስልሻለሁ፣ ሀቁ ደግሞ ይወጣል በማለት ሀንዬ በጀግንነትና በልብ በሙሉለት ተናገረች። ወይዘሮ ሜላት የምትጸጸትበትና የምትለድምበት ቀን እየቀረበ ነው። ምክንያቱም በዚህ ልክ ልጇ ትሁንም አትሆንም የሰውን ልጅ በዚህ ልክ ከፍ ዝቅ ማድረግ እና ደግሞ ገና ገንዘብ ስለሰጠች እኔ እንዳ አድርጌልሽ እንዳ አድርጌልሽ እያለች የዋለችላት ውለታ ዝም ብላ እያነሳች ተወቅሳታለች። ቢሆንም ግን ሀንዬ በጣም ታጋሽ ስለሆነ ታግሳታለች። ግን ትክክለኛ ልጇ መሆኗን ስታቅ መቼም ቢሆን ሀንዬ ይቅርታ አታደርግላትም። ጭራሽ ወደ ደሴ ከአባቷ ጋር ይሄዳሉ።